አዲስ ቻምበር የመጋቢት 16 2017 ዓ ም ዋና ዋና የቢዝነስ ዜናዎችን ይዘን መጥተናል። ተከታተሉ። አዲስ ቻምበር የዓለም አቀፉን የሴቶች ቀን ምክንያት በማድረግ በተለያዩ የቢዝነስ የሥራ ዘርፎች ላይ ተሰማርተውና ስራ ፈጥረው ከስኬት ደረጃ የደረሱ ሴቶችን ለማስተዋወቅና ሴቶች በንግድ አመራር ውስጥ ያላቸውን ተሳትፎ የሚያመላክት ሴቶችና የቢዝነስ ስራ ፈጠራ ተሳትፎና ብቃት ማጎልበት በሚል ታላቅ የፓናል ውይይት መጋቢት 18 2017 ዓመተ ምህረት በኢንተር ላግዠሪ በቀድሞ ኢንተርኮንቲኔንታል ሆቴል እንደሚያዘጋጅ ይፋ አደረገ። በፓናል ውይይቱ በተለያዩ የንግድና ኢንቨስትመንት ዘርፎች ላይ የተሰማሩ ስኬታማና ስመጥር ነጋዴ ሴቶች ልምዳቸውን ያካፍላሉ ተብሎ ይጠበቃል። ከዚህም ባለፈ ከፍተኛ የመንግሥት የስራ ኃላፊዎች፣ የንግድ ማህበረሰብ ተወካዮችና ጥሪ የተደረገላቸው እንግዶች ይገኙበታል ተብሎ ይጠበቃል። ሚድሮክ 3.6 ሚሊዮን ዶላር የሚያወጣ አዲስ አውሮፕላን ተረከበ። ሚድሮክ ኢንቨስትመንት ግሩፕ 3.6 ሚሊዮን ዶላር የሚገመት አዲስ ዘመናዊ አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት መረከቡን አስታውቋል። ሴስና ካራቫን ኤክስ የተሰኘችው ይህች አውሮፕላን 14 መንገደኞችን የሚያዝ አቅም ያላት ሲሆን ባልተደራጁ የአውሮፕላን ማረፊያዎች ጭምር ማረፍ እንደምትችል ተገልጿል። የሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ትራንስኔሽን ኤርዌይስ ሥራ አስኪያጅ አቶ አሚር አብዱል ዋህብ እንደ እንደገለጹት አውሮፕላኗ በማዕድና በእርሻ ዘርፍ የሚደረጉ ሥራዎችን ለማሳለጥ እንዲሁም ለጎብኚዎችና ለአገልግሎት ፈላጊዎች የቻርተር አገልግሎት ለመስጠት ትውላለች ተብሏል። አምራች ድርጅቶች ለሚያጋጥሟቸው ችግሮች ምላሽ ለመስጠት በትኩረት እየተሠራ ነው። ጉምሩክ ኮሚሽን አምራች ድርጅቶች ለሚገጥሟቸው ችግሮች ምላሽ በመስጠት በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ያላቸውን አበርክቶ ለማሳደግ በትኩረት እየተሰራ መሆኑን የጉምሩክ ኮሚሽን አስታወቀ። ኮሚሽኑ በጉምሩክ አሰራር ዙሪያ ከአምራች ድርጅቶች ጋር ውይይት እያካሄደ ይገኛል። በውይይቱ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ እንደገለጹት በኢትዮጵያ አምራች ዘርፉን ለማበረታታት መንግሥት የተለያዩ ተግባራትን አከናውኗል። ጋናና ሞሮኮ ያለ ቪዛ ጉዞ ሊጀምሮ መሆኑ ተሰማ። በሀገራቱ መካከል የተጀመረው ያለ ቪዛ የመንገደኞች ጉዞ ለንግድ፣ ለትምህርት፣ ለቱሪስት የሚጓዙ መንገደኞችን የሚያካትት መሆኑን የጋና የውጭ ጉዳይ ሚኒስትር ሳሙኤል አብላኳ አስታውቋል። ስምምነቱ በሁለቱ ሀገራት መካከል የኢንዱስትሪና የእርሻ ውጤቶችን ለማቀላጠፍ በእጅጉ ይረዳል ተብሏል። ከቪዛ ነጻ የጉዞ ስምምነቱ ተግባራዊ የሚሆነው በሁለት ሳምንታት ውስጥ በሁለቱም ወገኖች በየፓርላማቸው ሲጸድቅ መሆኑን የአፍሪካ ፕሬስ ኤጀንሲ ዘግቧል። ለሰዓቱ ያዝናቸው የአዲስ ቻምበር የቢዝነስ ዋና ዋና ዜናዎች እነዚህን ይመስላሉ። መልካም ጊዜ ተመኘን።